ሰላም ሰላም፣ ዛሬ የምንመለከተው ስለ እንቁላል ኪሳራ ነው። የምንመለከተው ስለ እንቁላል ኪሳራ የምንመለከተው እንግዲህ በቁጥር አስደግፌ ነው መግቢያዬን የማደርገው ማለት ነው። አንድ ዶሮ አርቢ እንግዲህ አንድ ሺ ዶሮችን ቢያስገባ በአማካኝ እስከ 26,700 እንቁላል ምርት ቢኖረው በወር በወሩ ግን የዚኑ ያክል መጠን ወይም ደግሞ 26,700 እንቁላል ምርት ኖሮት 26,700 ብር እንዲከስር የሚያደርገው የእንቁላል ትንንሽ መሆን ነው። ዛሬ የምንመለከተው እንቁላል በምን አይነት ምክንያት ትንንሽ ይሆናል? ምን አይነት ችግሮችንስ ያመጣል? በምን አይነት መፍትሄ ሊስተካከል ይችላል? የሚለውን እንግዲህ አርቢው ራሱ ማስተካከል የሚችለው ነገር ነው የምንመለከተው። ዛሬ ራሱ ዶሮዎችን የሚይዘው ራሱ ባለቤቱ፣ ራሱ ተንከባካቢው ማለት ነው። ስለዚህ ዶሮ አርቢዎች ብዙ ጊዜ እንደምታዩት የተለያዩ ቦታ ላይ ዶሮዎችን አስገብቶ መኖ እየሰጡ ሰራተኛ ቀጥሮ ቤት ተከራይቶ ቫይታሚንና ክትባቶችን እየሰጡ ዶሮችን እንቁላል ለማስጣል ነው ዝግጅት አድርገው ወደ ስራው የሚገቡትና ከዛ ጋር ጎን ለጎን ግን በደንብ ሊታሰብበት የሚገባው ዶሮቹ እንቁላል መጣላቸው አይቀርም። ነገር ግን ደግሞ የሚጥሉት እንቁላል ከምን አይነት ሳይዝ ይነሳል። በእርባታ ላይ እንግዲህ አራት የሚሆኑ የእንቁላል ሳይዞች አሉ። እነዚህ የእንቁላል ሳይዞች እንግዲህ ወደፊት በጣም በሰፊው እገባላችኋለሁ። በተለይ ጀማሪ ዶሮ አርቢዎች ካላችሁ በጣም በጥሩ ሁኔታ እርባታው እንድትጀምሩ ለማድረግ ጥሩ መረጃ ይሰጣችኋለሁ። ለአሁኑ ግን በተለይ እጃችሁ ላይ ዶሮ ያላችሁ ካላችሁና የእንቁላል ትንንሽ መሆን በጣም ላስቸገራችሁ መፍትሄ ይዤላችሁ መጥቻለሁኝ ማለት ነው። ስለዚህ ምናልባት በእንቁላል አንዳንድ ብር ልትከስሩበት የምትችሉበት ዋነኛ ምክንያት የእንቁላል ትንንሽ መሆን ነው። በዚህ ወቅት ላይ ብዙ ዶሮ አርቢዎች እንግዲህ የእንቁላሉ ዶሮቻችን እድሜያቸው ሄዶ ነገር ግን ደግሞ የሚገኘው የእንቁላል መጠን በጣም አነስተኛ ነው። ከብዛት አንጻር ሳይሆን ትልቅነቱ ማለት ነው። ስለዚህ ሰላማዊ የሆነ ግብይት ወይም ደግሞ ቀልጣፋ የሆነ ግብይት ጥሩ የሚባል ግብይት በጥሩ ገንዘብ ግብይት ለማድረግ የእንቁላሉ ትልቅ መሆን ተረካቢዎች ቅድሚያ የሚሰጡት ነገር ነው። ተጠቃሚዎችም ቅድሚያ የሚሰጡት ነገር ነው። ስለዚህ እዛ ላይ መስራት ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ ስለዚህ ጉዳይ እንመለከታለን እያንዳንዱን ነገር ግን አንድ እዚህ ጋር መታረም ያለበት ብዬ የማስበው እና ብዙዎቻችሁ እንድታስተካክሉ በተለይ ዶሮ ያላችሁ ሰዎች እንድታስተካክሉ የምፈልገው ነገር ምንድን ነው? የእንቁላል ሳይዝ ወይም ደግሞ የእንቁላል መጠን በቫይታሚን ይስተካከላል ብላችሁ የምታምኑ ሰዎች ካላችሁ ከወዲሁ ያንን ነገር እርግፍ አድርጋችሁ እንድትተውት ነው ማሳስበው ማለት ነው። ብዙ ጊዜ ስልጠናም ላይ ስለሚገጥመኝ ብዙ ሰዎች እንግዲህ ምን አይነት ቫይታሚን ብንጠቀም እንቁላሉን ትልልቅ ያደርግልናል ብለው ነው ብዙ ሰዎች የሚጠይቁት። እና እውነት ነው የተለያዩ ፕሮዳክቶች አሉ ገበያ ላይ ይህንን ምናልባት የኤክ ሳይዙን ማክሲማይዝ ለማድረግ መጠኑን ለመጨመር እንደዚህ አይነት ሰፕልመንቶች የምትጠቀሙ ብለው ሪከመንድ የሚያደርጉን ባለሙያዎች አሉ፣ በፕሮዳክቶችም አሉ። ነገር ግን ደግሞ በትክክል ስንመለከተውና የእርባታን አሰራር ወይም ደግሞ የዶሮዎችን የእንቁላል ማምረት ሂደት ግብአቶች፣ ምን ምን ግብአቶች ሲሰጣቸው የዶሮዎች እንቁላሉ ምርቱን ይጨምራሉ እንዲሁም ደግሞ ሳይዙን ይጨምራል የሚለው ተጽዕኖ ሊያደርጉባቸው የሚችል የእንቁላልን ትልቅነት ላይ ተጽዕኖ ሊያደርጉ የሚችሉትን ጉዳዮች እንመለከታለን ማለት ነው ስለዚህ አርቢዎች በቫይታሚን እንቁላል ትልልቅ አደርጋለሁ ብላችሁ የምታስቡትን አስተሳሰብ ሙሉ በሙሉ መተው መቻል አለባችሁ። ምናልባት ተጠቅማችሁ ምንም ለውጥ ፈቀቅ ያለ ነገር ስለማታገኙ ትታችሁት ሊሆን ይችላል። ተጠቅማችሁ ያላችሁ ካላችሁ ነገር ግን አሁንም ብጠቀመው ብላችሁ የምታስቡ ሰዎች ካላችሁ ግን ያ ነገር በትክክል ኮሜርሻል በሆነ መንገድ ወይም ደግሞ አትራፊ በሆነ መንገድ ሊቀይርልን ወይም ደግሞ የሁለት ቀን የሶስት ቀን ለውጥ በአይናችን የሚታይ አይነት ለውጥ አይታይም። ስለዚህ ከዚህ ጋር ተያይዞ ስንንተው እና ቀጥታ ዶሮዎች ከኛ ምን ይፈልጋሉ የሚለው ብቻ በጣም ተጽዕኖ የሚያደርግባቸውን አንደኛ፣ ሁለተኛ፣ ሶስተኛ ተብሎ የሚጠቀሱ አይነት ጉዳዮችን ነው ዛሬ የምንመለከተው ማለት ነው። የመጀመሪያ እንግዲህ እኔ ብዙ ጊዜ ከአመጋገብ ጋር ብዙ ነገሮችን አያይዛለሁኝ። ወደ አመጋገብ ነው የምንመጣው። አመጋገብ እንግዲህ አንድ ዶሮ ለምሳሌ እኛ በእርባታ ላይ መቶ ግራም 120 ግራም 130 ግራም 140 ግራም እያለን ለዶሮቻችን እንሰጣቸዋለን። ስለዚህ ግን በዛች መቶ ግራም ብንሰጣቸው ለዶሮቻችን በዛች በመቶ ግራም ውስጥ ወይም ደግሞ ለምሳሌ 1000 ዶሮ ካላችሁ አንድ ኩንታል ማለት ነው በዛ በአንድ ኩንታል ውስጥ ወይም ደግሞ ኪሎ ውስጥ እያንዳንዳቸው ዶሮች በአማካይ መቶ ግራም ተመገቡ ቢባልና አማካይም ቢወጣላቸው በዛ በግራም ውስጥ ግን ምን ምን ማግኘት አለባቸው ነው ዋናው ጨዋታና ጨዋታ ቀያሪ የሚባለው ጉዳይ ማለት ነው። የመጀመሪያው መጠን ነው የኃይል መጠን እዚህ ጋር መመልከት የሚኖርብን ምንድን ነው? የእንቁላልን ሳይዝ ወይም ደግሞ የእንቁላልን ክብደት ከመጨመር ጋር ተያይዞ ከፍተኛ ጥቅም የሚሰጠን የኃይል ምንጭ ሳይሆን የፕሮቲን መጠን ነው። በመኖ ውስጥ የምናገኛቸው የፕሮቲን መጠን ለምሳሌ ፕሮቲን ብለን የምንጠቅሳቸው የኑግ ፋጉሎ፣ የአኩሪ አተር ፋጉሎ እንዲሁም ደግሞ የተልባ ፋጉሎ፣ በጣም ካልተወደደባችሁ የተልባ ፋጉሎ በተለይ በተለይ ደግሞ የተልባ ፋጉሎ እንደ ፒግመንት የምንጠቀመው ነው። እንዲሁም ደግሞ የፋት መጠኑም ከፍተኛ ነው። በደንብ ጥቅም ይሰጠናል። ከዚህ በተጨማሪ ታዲያ እዚሁ ጋር ተያይዞ የተለያዩ የስጋና አጥንት ደም፣ ወይም ደግሞ በዱቄት መልክ የምናገኛቸው እነዚህ ተረፈ ምርቶች መጠቀም በመኖ ውስጥ የምናገኘውን የፕሮቲን መጠን ከፍ ያደርግልናል። ስለዚህ አንድ ዶሮ መቶ ግራሟን ተመግባ በትንሹ 18 ግራም የሚሆነው ፕሮቲን መሆን ይኖርበታል፣ በትንሹ ያ ማለት በከፍተኛ የእንቁላል ምርት ውስጥ ያሉ ዶሮዎች በተለይ ለወጣት ዶሮዎች የሚመከር የፕሮቲን መጠን ነው። ዶሮቻችን በከፍተኛ ሁኔታ አክቲቭ የሆነ የኤግ ፕሮዳክሽን ላይ ካሉ ወይም ደግሞ የእንቁላል ምርት ላይ ካሉ ለዶሮቻችን በትንሹ 18 ግራም የሚሆነው ከመቶ ግራም ውስጥ ከተመገቡት መቶ ግራም ውስጥ 18 ግራም የሚሆነው ፕሮቲን መሆን ይኖርበታል። ሌላው እዚህ ጋር ወደ 285 ኪሎ ካሎሪ ያስፈልጋል። በበኋላ ላይ ደግሞ መጨረሻ ላይ መጠቅስላችሁ ፕሮቲኑንም እንዲሁም ደግሞ ካርቦሃይድሬቱን ጠቅስላችኋል። በተለይ ከፍተኛ የእንቁላል ምርት እንዲገኝ ደግሞ የሚያደርጉ እንዲሁም ደግሞ የእንቁላልን ሳይዝ የሚጨምሩ ነገሮችንም እንመለከታለን ማለት ነው። ሌላው የካልሺየምና የሚቲዮኒን ወይም ደግሞ ሲንቴቲክ ፕሮቲን የምንላቸው ወይም ደግሞ አሚኖ አሲዶችን በጣም አስፈላጊ የሚባሉ የተጣሩ ፕሮቲኖችን ደግሞ የምናገኝበትም መጠን እስከ አርባ አምስት ግራም ያክል እንዲጠጋ ያስፈልጋል ማለት ነው። ዶሮቻችን እንግዲህ ይህንን መቶ ግራም ተመግበው ለሰውነት ግንባታ እንዲሁም ደግሞ ለእንቁላል ለማምረት ዝግጁ ለመሆን ይሄ ሌይንግ ኦርጋን የምንላቸውን ዲቨሎፕ ለማድረግ ወይም ደግሞ ለማሳደግ ከእንቁላል ማምረቻ አካላት ወይም መዋለጃ አካላት ጋር ተያይዞ ያሉ እድገቶችን ለማፋጠን ከዚህ በተጨማሪ ደግሞ እንቁላልን ለማምረት ያቺ መቶ ግራም አገልግሎት ላይ ትውላለች ማለት ነው። ስለዚህ እነዚህ ጉዳዮች ከግምት ውስጥ ይገቡና ከዚህ በተጨማሪ ግን ተጽዕኖ ከሚያደርጉባቸው ነገሮች ውስጥ አንደኛ የእንቁላልን ክብደት ስታስቡ ዶሮቻችሁ እንቁላል እንደጀመሩ ትልልቅ እንቁላል መጣል እንዲጀምሩ ለማድረግ ስትፈልጉ ቀድሞውኑ የማጸን ቧንቧ ላይ ወይም ደግሞ ኦቪዲክት የምንለው ላይ በደንብ እንዲያድግ ያስፈልጋል። ይሄ ደግሞ የሰውነት ክብደት መጨመር ነው። የሰውነት ክብደት መጨመር ሲባል ከስታንዳርዱ ውጪ ወይም ደግሞ ከዶሮቻችን እድሜ ውጪ ከእድሜ በላይ ኦቨርዌት ማድረግ ሳይሆን በስታንዳርዳቸው ወይም ደግሞ እድሜና የሰውነት ክብደት መመጣጠር መቻል አለበት። ያንን ስታደርጉ ዶሮቻችሁ የሚጥሉት በጣም መካከለኛ ሊባል በሚችል እንቁላል ይጀምሩና ነገር ግን በሳምንታት ልዩነት ደግሞ ትልልቅ እንቁላሎች መጣል ይጀምራሉ ማለት ነው። ስለዚህ ይሄ የሚሆነው አስተዳደጋችን ምናልባትም ከዚህ ከፑሌት ፕሪሌይ እና ሌየር የምንላቸው እነዚህ ሶስቱ ፌዞች ላይ ያለን አስተዳደግ ነው ወሳኝነት ያለው እና ፌስ ፊዲንግን መጠቀም በፑሌት በየእድሜያቸው ማለት ነው ቄብ እንቁላል ማስጀመሪያ መኖ እንቁላል ጣይ የምንላቸው እድሜ ላይ ፌስ ፊዲንግን አሁን የጠቀስኩላችሁን አይነት የመኖ አይነቶችን ብትጠቀሙ የተሻለ የሆነ ዶሮቻችን በእድሜያቸው ባሉበት ኮንዲሽን የሚፈልጉትን አይነት ኒውትረንት እያቀረብን ለዶሮቻችን መስጠት ይቻላል ማለት ነው። ስለዚህ ዶሮቻችንን በምናሳድግበት ሰዓት እና ዶሮቻችን እንቁላል ለመጣል በሚዘጋጁበት ሰዓት ላይ የሰውነት ክብደታቸውን መቆጣጠር እጅግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ እንዲሁም ደግሞ በጣም በከፍተኛ ምርት ላይ ላሉ ለምሳሌ ዘጠና ቤቶች ውስጥ ዶሮቻችሁ ዘጠና አንድ ዘጠና ሁለት ዘጠና ሶስት ዘጠና አራት ዘጠና ስድስት አካባቢ እንዲደርሱ ኦልሞስት ሁሉም ዶሮዎች በህይወት አሉ ካልን ሁሉም መቶ ፐርሰንቶቹ አለ ካል እስከ ዘጠና ስድስት ፐርሰንት ማክሲመም ፕሮዳክሽን እንዲደርሱላችሁ ደግሞ ስትፈልጉ ማድረግ ያሉባችሁ ነገሮች ምንድን ናቸው? ይሄ አሁን የምናወራው እንቁላሉ ለማሳደግ ብቻ ሳይሆን እንቁላሉን ብዛት ለመጨመር ነው። ዶሮቻችሁ ከ280 እስከ 310 ኪሎ ካሎሪ እንዲያገኙ ማድረግ ነው። በግራም ማለት ነው፣ በግራም ይህን ያክል እንዲያገኙ ማድረግ አንዷ ዶሮ ይህን ያክል ካሎሪ እንድታገኝ ማድረግ ነው። ይሄ መኖ ዝግጅት ላይ የምሰሩት ወይም ደግሞ እንግዲህ አላቅም በእንደዚህ አይነት ካሎሪ ወይም ደግሞ በእንደዚህ አይነት የሀይል መጠን በገበያ ላይ ታገኛላችሁ ብዬ አላስብም። ነገር ግን ይህንን ማድረግ በጣም የሚመከር ነው። ሁለተኛ ከ18 እስከ 19 ግራም ፕሮቲን ደግሞ ማቅረብ። ቅድም እንዳልነው እንግዲህ አንዷ ዶሮ መቶ ግራሙን ተመግባ 18 የሚያክለው ወይም ደግሞ 18 ግራም የሚያክለው ፕሮቲን ነው የፕሮቲን ሽፋን ይወስዳል ብለናል። ስለዚህ እነዚህ ነገሮች ማስተካከል እንግዲህ በከፍተኛ ሁኔታ ዶሮቻችሁ የእንቁላል ምርታቸውን እንዲጨምሩና በተመሳሳይ መልኩ ደግሞ ወደ ኦቭዴት ይሄ ወደ ማህፀን ቧንቧ ኦቭሌት በሚያደርጉበት ሰዓት ወይም ደግሞ ይሄ ምንድን ነው ዮክ በሚለቀቅበት ሰዓት፣ አስኳል አይደለም መጀመሪያ የሚለቀቀው። ስለዚህ ያንን አስኳል በሚለቀቅበት ሰዓት ትልልቅ አስኳሎች እንዲጣሉ ማድረግ። ስለዚህ ትልልቅ የእንቁላል ሽፋኖች በዛው ልክ ይሰራላቸዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ አመጋገብ ከፍተኛውን ድርሻ የሚወስድ አንድና አንድ ስታስቡ፣ እንቁላልን ለማሳደግ አመጋገብ ብቻ ብታስተካክሉ ጥሩ የሆነ ለውጥ ታገኙበታላችሁ። ምናልባት አልጨረስኩትም ትንሽ ሰፋ ስለሚል ነው። በቀጣይ ደግሞ ጥሩ ጥሩ መረጃዎችን ይላችሁ መጣለሁ። ሰላም።